እዚህ ምስሉ ላይ የምትመለከቱት ይሄ ሀበሻዊ ገዳይ ነው። ይሄ አረቡ ደግሞ ተገዳይ ነው ማለት ነው። እኛ ከራሳችን አልፈን ተርፈን ወደ አረብ መተናል ማለት ነው። በጣም ነው የሚያሳዝነው። እኛ ኢትዮጵያውያን በየሄድንበት ስማችን እየተነሳ ነው። አንዳንድ ወንድሞቻችንን ርዝቃቸው እየተቆረጠ ነው። በየቦታው እየታፈሱ ነው የሚገኙት ማለት ነው። በአሁኑ ሰዓት ላይ ጅዳ፣ በአጠቃላይ መካና ጅዳ አፈሳው ቀውጢ ነው። ልነግራችሁ አልችልም። እናም እንግዲህ ተይዟል ይሄ ልጅ ማለት ነው። እሺ እንደምታዩት እንግዲህ እዚህ ምስሉ ላይ የምትመለከቱት ይሄ ሀበሻዊ ገዳይ ነው። ይሄ አረቡ ደግሞ ተገዳይ ነው ማለት ነው። እና እኛ ኢትዮጵያውያን በየሄድንበት ስማችን እየተነሳ ነው። ሲፈልጉ ያሰቃዩናል፣ እኛም እንገላለን ማለት ነው። እናም እንግዲህ እንዳያችሁት ይሄ ኢትዮጵያዊ ነው፣ አረቡን ገሎታል። ሳኡዲ ዜጋ ገደላችሁ ማለት በአሁኑ ሰዓት እኔ እንገራችሁ በተለይ በአሁኑ በተለይ ማለት ነው በአሁኑ ህግ እኔ ከባድ ነው እኔ እንዴት እንደምነግራችሁ አላቅም እና እንግዲህ ገሎታል አሁን እንግዲህ በዚህ ሰዓት አፈሳው ቀውጢ ነው ልነግራችሁ አልችልም እናም እንግዲህ ተይዟል ይሄ ልጅ ማለት ነው ትናንትና ነው መገደል ነው የሰማሁት ግን አሁን ተያዘ ይሄ ልጅ አያችሁት እንግዲህ አሁን ምን ያክል ጣፈንታ እንደሚደርሰው ማለት ነው እባካችሁ እህቶች ወንድሞችም ተጠንቀቁ አረብ ጋር ትግል ማለት ነው እና እሺ ሰላም ልበላችሁ ሰላም አለይኩም ሁላችሁም የመዳም ቁሞች በያላችሁበት ሰላምታ ይደረስላችሁ። ክርስቲያን ወንድምና እህቶቼ በያላችሁበት ሁናችሁ የምትከታተሉኝ በጣም ቪዲዮ የምትከታተሉኝ ሁሉም ሼር እያደረጋችሁ ስለምተባበሩኝ አመሰግናለሁ። እና እንግዲህ በያላችሁበት እባካችሁ ተጠንቀቁ። እባካችሁ ነው የምላችሁ። እባካችሁ፣ እባካችሁ ጥብቅ ነው ይሄ ነገር። አረብ ገደላችሁ ማለት ሳውዲ ዜጋ ተገደለ ማለት ከባድ ነው። እኔ እንግዲህ አሁን ይሄ እስር ቤት አይደለም የሚጠብቀው ግድያ ነው። ምን ለሙሉ መቶ ፐርሰንት የምነግራችሁ ማለት ነው። የሰረቀ እንኳን እንኳን የገደለ የሰረቀ እንኳን እጅ ይቆረጣል። አይደል እንዴ? ሳኡዲ ምድር ላይ ህጓ ህጓ በጣም ክበር። እንግዲህ አሁን ይሄም የገደለ ይገደላል ይገደላል። ምንም ሰዓት አይሰጡትም። መረጃ አያስፈልግም ሲጀመር ማለት ነው። እና እንግዲህ ሁላችሁም ከነዚህ ይጠብቃችሁ። በነዚህ ስም እንግዲህ ሁላችንም ስማችን ይጠፋል። እንግዲህ ተመልከቱ ኢትዮጵያውያን አረመኔ ናቸው፣ ጨካኝ ናቸው፣ ሌባ ናቸው፣ ገዳይ ናቸው እየተባል እኛም አጠቃላይ ስማችን በእነዚህ ሹርጣዎች ስማችን ይነሳል እንግዲህ ማለት ነው። እና አንዳንድ አይለቁንም ፖሊሶች። እንግዲህ አሁን አሁን ላይ በጣም ከባድ ነው። ትናንትና ተገደለ፣ ዛሬ ተያዘ ልጁ ማለት ነው። ወላሂ በጣም ነው የሚገርመው፣ በጣም ያሳዝናል። በዚህ ደረጃ ኢትዮጵያውያን እንደዚህ ስማችን መነሳት የለበትም ነበር፣ ግን አሁን ይሄ ልጅ ምን አድርጎ ነው ከተባለ ደግሞ ምን እንዳደርገው አይታወቅም? ምናልባት ሰርቆን ሊሆን ይችላል ሲተጋገሉ፣ ወይም ወይ ይሄ ሀበሹን ሊገለው ፈልጎ ሳይቀደም ልቅደም ብሎ ገሎት ሊሆን ይችላል። እና እንግዲህ ምንም ስታሁን አልታወቀም። አንዳንድ ብልጦች ግን ባለፈው አይታቸዋል፣ ስልኩን ቀርጾ ሊገለው ሲፈልግ ስልኩን ቀርጾ ሚዲያ ላይ ያወጣው በዛ ሰዓት ሁሌ ሲደበድበው ማለት ነው እናንተስ ማድረግ ያለባችሁ በዛ ሰዓት ሁልጊዜ የሚጨቃጨቃችሁ ከሆነ ሲያገኛችሁ ሁልጊዜ መርዝ መርዝ የሚሆንባችሁ ከሆነ ማድረግ ያለባችሁ ስልካችሁን አውጥታችሁ መረጃ ብትይዙበት ነው አሁን ባለፈው ሀበሻው መታሰር ያለበት ግን ምን ታሰረ መረጃ ስለያዘበት ማለት ነው አሰሩ ታሰረ፣ ማለት ነው እሱ ታሰረ። በዛም ፈንታ ሀበሻው ነፃ ወጣ፣ አያችሁት? ምክንያቱም መረጃ ይዞበታል በስልኩ በሰው ቢሆን ግን አይሰማውም። ምክንያቱም እንደዚህ ስማችን እየተነሳ ሀበሻ እንደዚህ ስለሆነ ደግሞ ህግ ወጥ በጣም ሀበሻ ስለተስፋፋ አሁን ላይ ሳኡዲ ምድር ላይ ሴቱም ወንዱም እየሄደ ሁሉም ስንተግማማ ማለት ነው አሁን ላይ ረክሷል፣ በተለይ የኢትዮጵያ ህዝብ ወላይ ሞት ረከሰኒ፣ ንገራችሁ ለምን ለምን እንደዚህ ታደርጋላችሁ? ቢያንስ ሊገልህ ታሰበ እንኳን እርግጠኛ ነኝ ጊዜ መብላህ አትገልለውም። የሆነ ነገር አድርጎህ ነው። ወይም አንዳንድ ሰይጣን ልጆች አላችሁ። ሁሉም ወንድ ባይባል ሁሉም ሴቶች ባይባልም አንዳንድ ነገር በቃ ከመሬት ተነስተ ድንገት ሀብታም ሊሆን የምትሉ ልጆች አላችሁ። እናንተ ተጠንቀቁ፣ በዚህ አጋጣሚ በጣም በጣም ተጠንቀቁ። ይህ ለሁላችንም ትምህርት ያስፈልጋል። ተማሩ ከዚህ ትግል የምትተጋገሉ ሊደበድባችሁ ከፈለገ ዝም በሉት በቃ ይደምድባችሁ ይምታችሁ፣ ያልፋል። እንደዛ አትታገሉ፣ በአንድ ቀን ህይወታቸውን ታጣላችሁ ማለት ነው። እና እንደዛ ስላችሁ ነው። ይሄ ልጅ እንግዲህ አላህ ያግዘው። በአሁኑ ሰዓት ምን እያደረጉት እንደሆነ አይታወቅም። ያው ሙሉ ለሙሉ ገዳይ ገዳይ ይገደላል። እንግዲህ ስታሁን በህይወት የሚቀመጥም አይመስለኝም ግን ኢትዮጵያውያን በየህርነበት ስማችን መነሳት የለበትም ስላችሁ ነው። እና የመዳም ቁኖች ሁላችሁም ተጠንቅቃችሁ ስሩ ስራችሁን ማለት ነው። ወጥቶ ከመቅረት ይጠብቃችሁ። እንደዚህ አይነት ወጥቶ መቅረት በጣም ነው የሚያሳዝነው። አሁን ይሄ ልጅ ህጋዊ አይመስለኝም። በህገ ወጥ በባህር ነው ሄደው ወይረኝነት ገብቶ እንደዛው አጋጣሚ ባልተው ባልሆነ ፈጠር ባልሆነ ነገር እንደዚህ የሚገዳደሉት ማለት ነው። እና እንግዲህ መልካሙን ስራ እመኝላችኋለሁ። ላይ በጣም ሴቶችም አረመኔዎች አሉ መዳሞች ማለት ነው። እነሱም እናንተን ሊደበድባችሁ ምናምን ይፈልጋሉ። ቢደበድባችሁ ደስታቸው ነው እንደውም ማለት ነው። እና እናንተም ታግሳችሁ ታገሱ። በቃ ትግስት ያስፈልጋል። ነጮች ደግሞ አይችሉም። ሚያበሾች እጃችን ጠባቅ ነው፣ ምክንያቱም ቆሎ ዝንቆረጥ የሚያደግ ነው በቃ ስንሮጥ ስንሯሯጥ ደጋውን ቆላውን ብዙ በርሃ አይተን ነው እኛ ማለት ነው። እነሱ የኛን በበረሃ በባህር ምናምን ቢሄዱ ምንም አይችሉም፣ ፈስናቸው ወደው ሞትት ነው የሚሉት ምንም አይችሉም። ግን እጃችሁን አታንሱባቸው፣ ምክንያቱም ሰበብ ነው የሚሆኑባችሁ። ሰበብ እንዳይሆንባችሁ ተጠንቀቁ። የዚህ ልጅ ጣጣ ሁላችንም እንዳይገጥመን፣ ሰራ ሰራጊያችሁ ወደ ሀገራችሁን ቶሎ እንደዚህ አይነት ክፉ የምንሰማ አገራችን ሆነን ገብስ ቆሎ እየቆረጠምን ብንኖር ይሻላል። ምክንያቱም አሁን ላይ አረቦች በጣም ተግማምተውብናል እኛ ላይ ማለት ነው። እኛም ሄድን ሄድን እነሱ ጋር እነሱም ጠገቡ። ምንም ማድረግ አይቻልም። ግን ራሳችንን ጠብቀን ብንሰራ ባይ ነኝ ማለት ነው እኔ እና እንግዲህ ለመምጣት የሚያስባችሁ ወደ ሀገራችን ቶሎ፣ ሀገራችን ታስገባለች እንደምታዩት አገራችን ቆንጆ ናት። መስራት የሚያስባችሁ ቀጣይ ቪዲዮም እሰራላችሁ ብዬ አስባለሁ። ምን ያክል ብር ይዘን እንምጣ የሚለውን አገራችሁ ላይ መስራት ትችላላችሁ። ሰራ ሰራ አድርጋችሁ እስከ ሶስት አመት ተሰራችሁ በቂያችሁ ነው። ቤት እንያዝ፣ ምን እንያዝ፣ ምን እንያዝ እና በጃጅ ጅብሰም እናድርግ በቃ እንዳረቦች እና አድርገው የምትሏላቸው አንዳንዶቻችሁ ደግሞ በጣም ከኦቨር በላይ እቃ የምታመቻችኋላቸው ውስጥ ነፍሪጅ ምናም ድረስ እሱ እሱ ነገር ነግራ እና ልላህ ወይና ኢለሄ ራጅን በሀገራችንም የተገዳደልን አንሶን በስደት ሀገርም ላይ የተገዳደልን እንገኛለን ማለት ነው ከኛ ከራሳችን አልፈን ተርፈን ወደ አረብ መተናል ማለት ነው በጣም ነው የሚያሳዝነው ትናንትና አንድ ሀበሻ የኛ ወገን ሌላ የአረብ ዜጋ እንደገደለ ነግሬያችሁ፣ ብዙዎቻችሁ ውሸት አምላላችሁ። ይህ ትክክለኛውን መረጃ ይዤላችሁ እመጥቻለሁ ማለት ነው ከአረቦች ሚዲያ። አሰላሙ አሌይኩም ወረህመቱላሂ በረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴ ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ወላስ ክኖ ታላ ብያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርገልኝ። ያንተም ሰላምረው ባዲስ ነው መልቻለሁ ማለት ነው። በነገራችን ላይ ምን ሰላም አለ? ሀገራችንም ላይ ሰላማችን ነስቶ በስደት ሀገርም ላይ በሰላም እንኳን የወጣንበትን አላማ እንዳናሳካ ከአረቦች ጋር እንኳን በሰላም እንዳንነስ እንዳንሰራ አንዳንድ አረመኔና ራስ ወዳድ ባለጌ እንስሳ ከእንስሳም በላይ የሆኑ አረመኔዎች ጨካኞች ይሄው ህይወታችንን እያመሰቃቀሉት ይገኛሉ ማለት ነው። በተለይ ደግሞ ገጠር ላይ ስንት መከራና ስቃይ አይተው በውሃ መጥተው ገጠር ላይ ህይወታችን ቀይራለን ብለው አንገታቸውን ደፍቶ የሚሰሩ ወንድሞቻችን ስራውንኳን እንዳይሰሩ ርዝቃቸው እንዲቆረጥ እያደረጉ ያሉ አንዳንድ ጨካኞች ወላሂ በጣም ነው ያዘንኩት። አሁን አልፈን ተርፈን እኔ እኮ ከሀገራችን የወጣ ነው ሰው ልንገል ነው። ከሰዎች ሰላም ፈጥረን መኖር አንችልም ማለት ነው። ከመግደል ውጭ ሌላ ነገር አታቁም ነው እኔ ግራ የገባኝ ነገር ማለት ነው። እና እኔ እኮ በሀገሩ የሚሰራውን ስራ እኮ ነው ስደት ሀገር ላይ መጥቶ እየፈጸመ ያለው ለዛውም እኮ የአረብ ዜጋ። የአረብ ዜጋ ነክታችሁ መቼም በሰላም አትኖሩም ማለት ነው። እናንተ ግን በእናንተ ሰበብ አንዳንድ ወንድሞቻችን ርዝቃቸው እየተቆረጠ ነው፣ በየቦታው እየታፈሱ ነው የሚገኙት ማለት ነው። በአሁኑ ሰዓት ላይ ጅዳ በአጠቃላይ መካ እና ጅዳ የተኛውም ገጠር አካባቢ ላይ አንድም ኢትዮጵያዊ እንዳይኖር ተለቅሞ ከሀገራችን ይውጡልን፣ እኛን አይግደሉን ብለው አረቦች ሀሽታግ ከፍተዋል ማለት ነው።